የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። የትናንት ምሽቱን የአርሰናል አስደናቂ ድል አስደናቂ ስኬት እንግዲህ በአጭሩ ለመዳሰስ ነው፣ በግሌ መጣሁት እንግዲህ በተለምደው ወይም ከቅርብ ጊዜ ወዲህ በተለይ በተለይ የማክሰኞ ጨዋታዎችን ስንዳስስ አንታይም። የትናንቱ የአርሰናል ድል ግን እጅግ አስደናቂ በመሆኑ በርካታ መገናኛ ብዙኃንም በዚህ ጨዋታ ላይ በተለይም በዴክላን ራይስ ጎሎች ላይ የሰጧቸው አስተያየቶች ይህንን ጨዋታ መለስ ብዬ አጠር ያለ ሐሳቤን ስሜቴን ላጋራ የወደድኩበት ሆኗል እንደ ባልደረባይ ውሴን እንግዲህ በፌስቡክ ብቅ ብዬ የስ ባለልም መገናኛ ብዙሀን ይህንን ጨዋታ እንዴት ተረዱት? እንዴት አዩት? ምን አይነት አስተያየት ሰጡ? ከጨዋታው ብለዋል በኋላስ ምን አይነት ሀሳቦች ወጡ? ይህን አነሳለሁ። እንዲሁ በግል ምልከታ የዚህ ጨዋታ ላይ የታዘብኳቸውንም አንዳንድ ነገሮች ላጋራችሁ ነው ብቅ ያልኩት። ዋው ዋው ዋው ያሰኛል እንግዲህ የትናንትና የአርሰናል ስኬት አስደናቂ ምሽት ነበር። እንግዲህ የቻምፒየንስ ሊግ ምሽቶች በእርግጥም የሚለዩት በብዙ መንገድ ነው። የደጋፊዎች ስሜት በተለይ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ፍጻሜ ሲሆን እጅግ በጣም አብዝተው ነው የሚደምቁት። ይሄ ደግሞ ሀገረ እንግሊዝ ወይም ደግሞ አገረ ስፔን ላይ ስለሆነ ወይም ሀገረ ጣሊያን ወይም ጀርመን ላይ ስለሆነ ብቻ አይደለም። በምሉዓለም በተለይ የትልልቅ ክለብ ደጋፊዎች የሚገኙበት ሀገራት በሙሉ ይህንን የቻምፒየንስ ሊግ ጨዋታ እንደሚያደምቁት ታሳቢ ይደረጋል። ኤምሬትም ትናንት እንግዲህ የተለየ ነበር ማለት ይቻላል። ሚካኤል አርቴታ ከጨዋታ በኋላ ሲጠየቅ ሁለት ነገሮች አስገርመውኛል አለ። አንደኛው ከጨዋታው አስራ አምስት ደቂቃ ቀደም ብዬ ሜዳ ላይ ስወጣ የስቴዲየሙ ድባብ እጅግ ይለይ ነበር ብሏል። በጣም አስደናቂ አስደማሚ ነገር ነበረው ብሏል። ሁለተኛ እና የጠቀሰው የዴክላን ራይስ ሁለቱ ጎሎች ወይም የግለሰብ ተጽዕኖ ወይም ኢንዲቪዥዋል ብሪሊያንስ እንዴት ጨዋታን እንደሚወስን በሚል የዴክላን ራይስን ሁለት ጎሎች የገለጸበት አጋጣሚ አለ። በእርግጥም እንግዲህ የአውሮፓ ቻምፒየንስ ሊግ በተለይ ትልልቆቹ ቲሞች ሲገናኙ፣ በተለይ የጥሎ ማለፍ ጨዋታ ሲሆን፣ በተለይ ግማሽ ፍጻሜ ሲሆን ምን ያህል እንደሚደንቅ የትናንት የኤምሬቱ ስሜት ምናልባትም እንግዲህ የአሊያንዝ አሬናውን የባየር ሙኒክ እና ኢንተርም ጨዋታ ያ ስሜት በደንብ በደንብ ገላጭ እንደሚሆን መገመት የሚከብድ አይመስለኝም። ኤምሬት እንግዲህ የተለየ ነበር ትናንትና። ዴክላን ራይስ ደግሞ እንግዲህ የአርሰናሎችን ምሽት እጅግ ጣፋጭ፣ እጅግ የደመቀ ምናልባትም የማይረሳ አድርጎታል። በራሱም፣ በቤተሰቡም ታሪክ፣ በክለቡ ደጋፊዎችም ታሪክ ምናልባትም በእንግሊዝ እግር ኳስ አርሰናልን በተመለከተ እጅግ አስደናቂ ምሽት እንዲጽፋ አድርጓል። በእርግጥ እኔ በግሌም ሁለት በአስደናቂ መልኩ የተቆጠሩ ቅጣት ምቶችን ካየው እጅግ በጣም ረጅም ጊዜ ወይም አሊያም አላስታውስ ካልሆነ በቀር አስቸጋሪ ነው የሚሆነው ይህንን ለማንሳት። ዴክላን ራይስ ግን ሁለቱ ያስቆጠራቸው ጎሎች እጅግ አስገራሚ ነበሩ። ገባል ድራይባ በአካል ጋር ሳውራ ኮሜንታተሩ ያለውን ሰምቷል ብሎ ነበር ሁለተኛው ጎል ሲገባ፣ ሁለተኛው ጎል የመጀመሪያው ኳስ ወይም ደግሞ የመጀመሪያው ጎል ሪፕላይ አይደለም፣ በመልሰት የመጀመሪያው ጎል እያያቸው አይደለም ይሄ ደግሞ ራሱን የቻለ ሌላ ሁለተኛ ጎል ነው በሚል ነበረ ኮሜንታተር የገለጸው የሚል አስተያየትን ሰጥቶኛል። በእርግጥም እንግዲህ ምንሃል አስደናቂ እንደነበሩ የዴክላን ራይስ ጎሎች እዚህ ላይ ማስረዳት የሚጠበቅብን አይመስለኝም። ራሱ ዴክላን ራይስ በቀጥታ እንግዲህ ኳስ መቶ በቅጣት ምት ጎል ሲያስቆጥር ይሄ በታሪኩ የመጀመሪያው ነው። በ338 ጨዋታ በዌስትሃምም ሆነ በአርሰናል ማሊያ በቀጥታ ጎል ያስቆጠረበት የቅጣት ምት መትቶ አስቆጥሮ አያውቅም። ይሄ ገራሚ ነው። አርሰናል በራሱ የተለየ ታሪክ አለው ከቅጣት ምት ጋር በተያዘ ሁለት ሺህ አንድ ላይ ነው እንግዲህ በቀጥታ ኳስ መተው ከቅጣት ምት ጎል ያስቆጠሩት ወደ ጋር ነበር እንግዲህ በርነሌ ላይ ያኔም ያስቆጠረው ይሄ እንግዲህ አንድ መቶ አምስት ሚሊዮን ፓውንድ የወጣበት ዴክላን ራይስ ግን የወጣበት ዋጋ ምንም መሆኑን በተጨባጭ ትናንት ምሽት አስመስክሯል። ምናልባትም እንግዲህ እግር ኳስን ወደኋላ መለስ ብለን ለምንዳስስ ለምናስታውስ ይህ ምናልባትም የጁኒኒዮ ፐርና ቡካኖን የዴቪድ ቤካምን ምናልባትም ደግሞ የሮቤርቶ ካርሎስን የቅጣት መቶች ያስታወሱ ነገሮች እዚህ ጎሎች ላይ ወይም ደግሞ እዚህ ቅጣት መቶች ላይ ተስተውሏል ቢባል የሚገርም አይመስለኝም። የመጀመሪያው ጎር እንግዲህ በተለይ ለእኔ በግሌ የሮቤርቶ ካርሎስን አስደናቂ ጎል ያስታወሰ ነበረ። አንዳንድ መረጃዎችንም ሳይ የፊዚክስንም እንግዲህ ሕግ ፉርሽ ያደረገ ጎል በሚል ገልጸውታል። በእርግጥ ሁለተኛው እጅግ አስገራሚ እንደሆነና እሱም በራሱ በግሉ ሁለተኛው የተለየ ነው በሚል አስተያ ሲሰጡ አድምጫለሁ የሚል ነገር ተናግሯል። በእርግጥም ይሄ ደግሞ ይለያል። በነገራችን ላይ ጎሉ ተደርድረው ነበር አምስት የሚደርሱ የሪያል ማድሪድ ተጫዋቾች ከፊት ለፊቱ በመታበት በኩልም ነበር እየተደረደሩት የሚገርመው ኮቷ በእርግጥ መሀል ላይ ቆሟል እንግዲህ ግቡ መሀል ላይ ነበር የቆመው፣ ምናልባትም ወደ ተመታበት አቅጣጫ ትንሽ ጠጋ ብለው የቆመበት ሂደት ነበር። የተወሰኑ አንድ ሁለት የሚደርሱ የአርሰናል ተጫዋቾች የኮቷ እንቅስቃሴ እንዲዛባ የማደናገር ስራ ሲሰሩ እንደነበር አሰውረናል። ይሄ ሁለተኛው ጎል ግን እጅግ በጣም አስገራሚ አስገራሚ አስገራሚ በሆነ መልኩ እንግዲህ ወደ ጎልነት ተቀይረዋል። የሁለቱ ጎሎች መጀመሪያ ርቀታቸውን ብና የመጀመሪያው ጎል ከሰላሳ ስድስት ሜትር የተቆጠረ ነው። ሁለተኛው ጎል ደግሞ ከሰላሳ አራት ሜትር ርቀት ላይ እየተቆጠሩ ነው ናቸው በነገራችን ላይ ይሄ እጅግ አስገራሚ ነው። በጣም ከገረመኝ ነገር መካከል እንግዲህ ኒኮላስ ጆቪየር እዚህ ክለብ ውስጥ በቅጣት ምት በኮሮና ኳሶች በተለያዩ በቆሙ ኳሶች ላይ እየሰሯቸው ስራዎች እጅግ አድናቆት ሲሰጣቸው ደጋግመን ሰምተናል። በእርግጥ ግን ቅጣት ምትን በተመለከተ ካልተሳሳትኩኝ እኔና ባልደረባዬ ሁሴን አንዳንድ ጉዳዮችን ስናነሳ ኦዴጋርድ እዚህ ክለብ ውስጥ ቅጣት ምት መምታት የለበትም፣ የሚመታቸው ኳሶች ሁሉ ለኮፌ ማድረግ አይነት ባህሪ እንጂ ያላቸው እውነተኛ ቅጣት ምት አይመስሉም፣ ለእውነተኛ መቼ መልቀቅ አለበት የሚል አስተያየት ስንሰጥ ነበር። እና የትናንቱን የዴክላን ራይስን እንቅስቃሴ ላየ ጆቬር ምን ሲሰሩ ነበር እስከዛሬ የሚል ጥያቄ እንዲነሳ የሚጋብዝ ነው የሚመስለው። በእርግጥም የመጀመሪያውን ጎል ሲያስቆጥር የሰውየው የእሱን ኳሊቲ ያለመረዳትን የሚያንፀባረቅ ነገር እንደተፈጠረ የሚያሳብቅ ነገር ተገኝቷል። እኚህ ሰው ተች ላይ ክሮስ እንዲያደርግ ነበር ያዙ የነበረው። ይህንን ቅጽበት በነገራችን ላይ መለስ ብሎ ደክላን ራይስ ከጨዋታው በኋላ አስታውሶታል። የመጀመሪያው ጎል ላይ ክፍተትን አየሁ ይላል። ኦዴጋርድ ርቀት ያለው አንግል ላይ አሻመው አለኝ፣ ክሮስ አድርገው ወደ ሩቁ አንግል አሻመው ወይም ክሮስ አድርገዋለኝ። ክሮስ የማይመስል ነገር ነው ነው ያልኩት አለ። እዛው ሳካ አጠገባችን ስለነበረ ሁኔታውን ይሰማ ስለነበረ፣ ይሄ እንግዲህ ስሜቱ ካለ እፈጽሟሉ የሚል መተማመኑ ካለ። አለ ይህን ኳስ እንደፈለግኩ አድርጎ ብሎ ነበር የሄደው የሚል ነገር ተናገረ። በእርግጥም እንግዲህ እንደፈለገው አድርጎት፣ እንዴት ምን አይነት አስደናቂ ጎል እንዳስቆጠረው ሁላችንም ታዝበናል። በእርግጥ ጆቪየር አሻማው የሚለውን አሻማ ይህን ኳስ የሚለውን ምክሩን ከተች ላይ ሆኖ ሲሰጠኝ ግን እከታተለው ነበር ወይም ሰምቼው ነበር የሚል አስተያየትን የሰጠው እንግዲህ ሁለተኛው ቅጣት ምት ላይ ደግሞ የሪያል ማድሪዶች ከዚህ ከመጀመሪያው ቅጣት ምት አለመማር በጣም አስገራሚ ነው እሱ ተናግሯል። አሁንም ይቀጥላል። ሁለተኛው አሪፍ ነው አሉ መርካቶች ጎሉን ካስቆጠርኩ በኋላ ብሏል። ለእኔ ሁለቱም ግን ምርጦች ናቸው የሚል አስተያየትን የሰጠው ሁለተኛው ምን ያህል ከርቭ እንደሰራ አላወቅኩኝ፣ በእርግጥም ብሏል። ብዙ ለምምድ አድርጌበታለሁ መስራት ነው። መኩራት ባያስፈልገኝም፣ ሁለት የቅጣትምት ድንቅ ጎሎችን ግን ማድሪድ ላይ ነው ያስቆጠርኩት ስለዚህ በኩራም የሚገባኝ ይመስለኛል። የሚል አስተያየትን ሰጥቷል። በእርግጠኝነት እንግዲህ እንዳልኩት ከተለያዩ ተጫዋቾች ጋር እየተገናኘ ነው። ይሄ የሁለቱ የቅጣት ምት ጎሎቹ ከዴቪድ ቤካም ጋር እያይዘው ጥያቄ አንስተውለት ምንድን ያለው እንዳለመታደል ሆኖ የዴቪድ ቤካም ስልክ ቁጥር የለኝም፣ ስለዚህ ከሱ ምንም የደረሰ መልእክት የለም የሚል አስተያየትን ሰጥቷል። ይህም ቢልም እንግዲህ አንዱ ከቅጣት ምቶቹ ጋር በተያዘ በትልቁ ስሙ የተነሳው ሮቤርቶ ካርሎስ ግን ሪያል ማድሪዶች ጋብዘውት እዛው ኤምሬትስ ላይ ተገኝቶ የእርሱን የሚመስለውን ጎል በአድናቆት ቁጭ ብሎ ተመልክቷል። በነገራችን ላይ ይህ እንግዲህ ምን አል ግጥም ጥሞሽ እንዳለው እና ለአርሰናሎች ምን አል ልዩ ምሽት እንደነበረ በእርግጠኝነት ሁሉም ሊያስታውሰው ሁሉም ሊያነሳው የሚችለው አጋጣሚ እንደነበረ ሊታሰብ ይችላል እንግዲህ ሁሉም ነገር ከሆነ በኋላ አርቴታም ሀሳብ ሰጥቶ ነበር። ከዚህ ጨዋታ ጋር በተያዘ ቅድም የጠቀስኳቸው አንዳንድ ነገሮች ቢኖሩም ከፔፕ ጋርዲዮላ ጋር እጅግ ከሚያደንቀው ከሚወደው የቀድሞ እንግዲህ ዋና አሰልጣኝ ሆነ እሱ ምክትል ሆኖ ከሰራው ፔፕ ጋርም ምክር ወይም ሀሳብ መለዋወጡን የሚጠቁም አስተያየትን ሰጥቷል። በጨዋታው ዙሪያ ሀሳቡን ጠይቄው ነበር። የተወሰነ ነገር ገልጾልኛል። ጥሩ ስራዎችን የሚያደንቅ ነው። የስራን ያለነውን ነገር የሚያደንቅ አሰልጣኝ ነው ፔፕ ጋርዲዮላ ብሏል። ከምርጦችና ልምድ ካላቸው ቁም ነገሮች መውሰድ ደግሞ ተገቢ ነበረ፣ ይህንንም ወስጃለሁ የሚል ነገርን አንስቷል። እንግዲህ እንዳልኩ ሁለት ሁለት ድንቅ ነገሮችን ዛሬ ይቻሉ ብሎ ነበር ከጨዋታው በኋላ አንዱ የስቴዲየሙ ድባብ ነው ብለዋል። ሁለተኛው ደግሞ የደክላን ራይስን ማጅክ ያነሳበት አጋጣሚ እንደነበረ በተለይ ሁለቱ ጎሎች ምንህል ምሽቱን በደንብ ጠቅልለው እንደገለጹለት በሚያሳብቅ መልኩ እንግዲህ አስተያየትን ሰጥቷል ፔፕ ጋርዲዮላ አሚን ሚኬል አርቴታ ከጨዋታው በኋላ። በእርግጥም ይህን ጨዋታ እንግዲህ ለተከታተል የጨዋታውን አጠቃላይ ስሜት ላየ ባልደረቦቼ በአካልና ሁሴን በእርግጥ ከሰኞ ፕሮግራም ጋር አያይዘው ይህንን ጨዋታ ሲዳስሱ ሪያል ማድሪድ ፈተና ላይ እንዳለ የቀድሞ ሪያል ማድሪድ እንዳልሆነ ትልልቅ ስብና ያላቸው በተለይም ልዩነት መፍጠር የሚችሉ ተጫዋቾች በተለይ እንደ ኪሊያን ምባፔ አይነት ተጫዋቾች እንዴት ቡድኑን ተሸክሞ ሲወጡ እንዳለ የቡድን እንቅስቃሴው ጥያቄ እየተነሳበት እንዳለ ከትልልቅ ቲሞች ጋር ሲገናኝ እንግዲህ የአውሮፓ ልምዱ የአውሮፓ ድንቅ ብቃቱ በዋንጫ የታጀበ ያሸበረቀ ታሪኩ ብቻ እንዴት እያገዘው እዚህ ድረስ እንደመጣ በደንብ ሲገልጹት ነበረ። እንግዲህ ቻምፒየንስ ሊጉ ምድብ ላይ እንዴት ተንጠልጥሎ እንዳለፈ ከአትሌቲኮ ማድሪድ ጋር ያደረገውን ጨዋታ፣ ሁሉንም ነገር በዝርዝር ዳሰውት ነበር። በእርግጥም ይህን ጨዋታ ቁጭ ብሎ ላይ ያርሰናልን እንቅስቃሴ በተለይም ጎል እስካገኘባቸው ቅጽበቶች ድረስ ያለውን እንቅስቃሴ ላየ ሪያል ማድሪድ ኦፍኮርስ ፈርስት አፍ ላይ የተወሰነ ብልጭ የምትል ብልጭ የምትል ለጥቂት ደቂቃዎች የነበረች ነገር ካልነበረው በቀር ምናልባትም በሙከራ ረገድም እንግዲህ ኪሊያን እምባፔ አንድ ወይም ሁለት አባክነ ተብሎ ሊጠቀስ የሚችል ነገር ካልፈጠረ በቀር እዚህ ጨዋታ ላይ በጥቅሉ ነበር ማለት ይቻላል ለማለት እቸግራለሁ። እንግዲህ ይህንን ጨዋታ አርሰናል በዴክላን ራይስ አስደናቂ ሁለት ጎሎች በኋላም እንግዲህ ድንቅ ብቃቱን አሁንም በድጋሚ እያሳየ ባለው በሜሪኖ አማካኝነት ሶስተኛ ጎል አግኝቶ ሶስት ለዜሮ ቢያሸንፍም በጥቅሉ ግን የፈጠራቸው እንቅስቃሴ፣ የፈጠራቸው ጎል እድሎች እጅግ ከፍ ያሉ ምናልባትም፣ በተለይም ፈረስታፍ ላይ ሳካ እና ጓደኞቹ በተወሰነ መልኩ ጥረት አድርገው አሻምተዋቸው የባከኑ የአጥቂው መስመሩ ያልተጠቀማቸውን ኳሶች ላየ ምናልባትም አርሰናል ለምን ጄኒውን ዘጠኝ ቁጥር እንደሚያስፈልገውን በተወሰነ መልኩ በቃ ጥያቄ ሊያነሳ የሚችልበት እውነት እንደነበረ መታዘብ ይቻላል። ነገር ግን እንቅስቃሴያቸው፣ ጥረታቸው ጌሙን አሸንፎ ለመውጣት የነበራቸው አፒታይት ወደፊት ለመጓዝ ያደረጉ ጥረት በሙሉ የኋላ ኋላ በቅድሚያ በዴክላን ራይስ በኋላም በሜሪኖ አማካይነት እንግዲህ በቆሎ ታጅበው ይህንን ጣፋጭ ምሽት እንግዲህ አጣጥመው እንዲወጡ የቻሉበት አጋጣሚ ተፈጥሯል። እዚህ ጨዋታ ላይ እንግዲህ ሪያል ማድሪድ በጥቅሉ ምን ነበረ ከተባለ ምንም የሚለው ነገር ብቻ ነው ሊገልጸው የሚችለው ማለት ይቻላል። በተለይ ስበእናቸው ትልልቅ ነበሩ የተባሉት ቤሊንጋ፣ ቬኒሲየስ ጁኒየር ምናልባትም ሮድሪጎ በተወሰነ መልኩ እንዶ ሻል ያለ ብለን ከጠቀስን እንግዲህ ኬሊያን ምባፔን ካልሆነ በቀር ሙሉ ለሙሉ በሚባል ደረጃ ሪያል ማድሪድ ሪያል ማድሪድ አልነበረም ማለት ይቻላል። እንግዲህ በተለይ እንግዲህ አማካይ መስመር ላይ የተወሰደበት ብልጫ ምን ያህል ሪያል ማድሪድ እንግዲህ እዚህ ክፍተት ላይ እዚህ ክፍተት ላይ በጥልቀት ስራዎች መስራት እንዳለበት በደንብ በደንብ ያሳየ ነበር ማለት ይቻላል። ለአንዳንዶች የአንቸሎቲን እንግዲህ የተጫዋቾች ምርጫ አጠቃቀም ሁሉ ትችት ውስጥ እንዲከቱ ያደረገ ነው። የአርባ አመቱን ሞድሪችን ከመጠቀም ይልቅ ቫልቬርዴን እዚህ ቦታ ተጠቅሞ በቫልቬርዴ ቦታ ደግሞ ሌላ አማራጭ ማየት አይቻልም ወይ የሚል ሮድሪጎን በተለይ ደግሞ በአራት አራት ሁለት አጨዋወት ላይ በዛ መስመር ላይ መጠቀም ከመጠቀም ይልቅ አለመጠቀም ነው ወይም ደግሞ በአስር ተጫዋች እንደ መጫወት ነው በሚል አንቸሎቲን በደንብ ሸንቆጥ ያደረጉ አስተያየቶች በነገራችን ላይ በርከት ብሎ ነው እዚህ ጨዋታ ላይ እንዲወጡ ያደረገው። ያም ሆነ ይህ እንግዲህ አማካይ መስመሩ ላይ የተወሰደበት ብልጫ፣ በተለይም ተጫዋቾች በግል የነበራቸው የአርሰናል ተጫዋቾች የነበራቸው የበላይነት ይህንን ጨዋታ ሙሉ ለሙሉ ጃምኔት አድርገው በጎልም ታጭበው በርካታ እድሎችን ፈጥረው እንዲወጡ አድርጓል። እንግዲህ በሪያል ማድሪድ በኩል ነበረ ከተባለ ትልቁ የጨዋታው ኮከብ ተብሎ ሊጠቀስ የሚችለው ፎቷ ነው። ምናልባት አርሰናሎች የጎል ቁጥራቸውን አምስት እንዳያደርሱ ምክንያት ሆኖ የወጣው ይሄ ተጫዋች ነበር ማለት ብቻ ነው የሚቻለው የሚቻለው እንግዲህ ከዛ ውጭ እንግዲህ የኋላ ኋላ ከማቪንጋም እንግዲህ በሁለት ቢጫ አካል እንዴት በቀይ እንደወጣ አይተናል። እንደውም የዕለቱ ዳኛ በተወሰነ መልኩ ለሪያል ማድሪዶች ትንሽ የማዘንበል ባህሪ አሳዩ እንጂ ጥፋት ይሰሩ የነበሩ እንደ ቤሊንጋም አይነት ተጫዋቾች በዚህ ጨዋታ ላይ ቢጫ ሳያዩ መውጣታቸው በራሱ እጅግ አስገራሚ ነበር ተብሎ ሊጠቀስ ይቻላል። በአርሰናል በኩል እንግዲህ ብዙ ሊባል የሚችሉ ነጥቦች አሉ እዚህ ጨዋታ ላይ። ሁሉም ተጫዋቾች በሚባል ደረጃ ሚናቸው ትልቅ ነበር ብዬ መናገር ይችላለሁ። ይህን ጨዋታ አርሰናል ከመጀመሩ በፊት የሚነሱ ጥያቄዎች በሙሉ ኪቪዮር ከሳሊባ ጋር ምን አይነት ጥምረት ይኖረዋል፣ የአስራ ስምንት አመቱ ታዳጊ ሉዊስ ኬሊ በዛ መስመር ላይ የነ ኪሊያንን የነ ሮድሪጎን እንቅስቃሴ እንዴት ነው የሚቋቋሙ? የሚል ጥያቄ አብዝቶ ነበር የሚነሳው። እድሎች ቢፈጠሩስ እንግዲህ ሜሪኖ እንግዲህ እውነተኛ ያልሆነው አጥቂ ሜሪኖ እንዴት ነው ይሄንን ኳስ የሚጨርሰው? የሚል ጥያቄ ይነሳል። የፊትነስ ጥያቄ የሚነሳበት ሳካ ብቃት እንዴት ነው? ከሰሞኑ ብቅ ያለው ማርቲኔሌስ ይህንን ብቃቱን ከፍ አድርጎ አርሰናልን ይጠቅማሉ? የሚሉ ጥያቄዎች በብዛት ነበረ ሲነሱ የነበረው። ሁሉም በሚባል ደረጃ የተሳኩ ነበሩ ማለት ይቻላል። ጭምሩ ላይ ኪቪዮር ገድገድ ያለ የመጀመሪያ እንቅስቃሴ አንደኛው ሁለተኛው ደቂቃ ላይ ከማድረጉ በቀር አጠቃላይ ከሳሊባ ጋር የነበረው ጥምረት ንቃቱ አጠቃላይ እንግዲህ አርቴታ የሰጠውን ኃላፊነት በመወጣት ረገድ ያሳየው ብቃት አስደናቂ ነበር ማለት ይቻላል። በእርግጥም እንግዲህ አርቴታን ልምምዱን ስለሚያይ ተጫዋቹንም በቅርበት በጥልቀት ስለሚያውቀው ሁሉንም አፍባዘጋ መልኩ እንግዲህ ይህን ተጫዋች የሳሊባ አጣማሪ አድርጎ ላይን አፕ ውስጥ መክተቱ ምን ያህል ሊደነቅ እንደሚችል እዚህ ላይ ማሰብ ቀላል አይመስለኝም። በእርግጠኝነት እንግዲህ ጥረቱ ስኬታ መሆኑለታል ማለት ይቻላል። ከሳሊባ ጋር የነበራቸው ጥምረት አስደናቂ ነበር ነው ማለት የሚቻለው። ከዛ ውጭ ወጣቱ ሉዊስ ኬሊ እንግዲህ ሮድሪጎን ኪሱስ ከቶት ነበር ማለት ነው የሚቻለው። ይህ ተጫዋች እንግዲህ ሱን ማቆም ብቻ ሳይሆን በጥልቀት እየሄደ የሚያደርጋቸው እንቅስቃሴ ለሶስተኛው የሜሪኖ ኳስ የሰጠው የመጨረሻ ኳስ ምን ያህል ሊደነቅ እንደሚችል በራስ መተማመኑ ተጫዋቾችን አልፎ የሚሄድ ኳሊቲው በድፍረት ቀና ብሎ ወደፊት የሚሄድበት አቅሙ እጅግ አስደናቂ ነበር። ይህንንም ተጫዋች ገና በአስራ ስምንት ዓመቱ በዚህ ትልቅ ጨዋታ ላይ አለማድነቅ ንፉግነት ነው የሚሆነው። ከዛ ውጭ እንግዲህ ቲምበር፣ እውነትም ቲምበር ነበር ማለት ይቻላል አምና የሴል ጉዳት ዓመቱን ሙሉ ያልነበረ ተጫዋች አርሰናል ቤት እንግዲህ ዘንድሮ እንደ አዲስ ፈራሚ እንግዲህ መጥቶ ምንሃል ዓመቱን ሙሉ ድንቅ የሚባል እንቅስቃሴ እያደረገ እንዳለ እያየን ነው። ከጉዳት የተመለሰው እንግዲህ ሳካም ቢሆን ጥረቱ እጅግ የሚደነቅ ነው። አንዳንዶች ጎል ካላገባ ወይም አሲስት ካላደረገ የሚል ጥያቄ ይነሳል፣ ግን በዚህ ፍጥነት እዚህ ቡድን ውስጥ መጥቶ ያደረገው እንቅስቃሴ ሙሉ ለሙሉ አድናቆት የሚሰጠው ነው። የዴክላን ራይስን ጉዳይ ግን ዘርዝረን ዘርዝረን ብዙ ብለናል። ሜሪኖ ግን በዘጠኝ ወይም በአስር ጅማሬ ማለት ይቻላል በአጥቂ ግንኙነት ምናል እንግዲህ ቁጥሮቹን የጎል ቁጥሮቹን ከፍ እያደረገ እየመጣ እንዳለ ምናልባትም እንግዲህ ስፔን እያለ ከማድሪድ ጋር ደጋግሞ ያደረገው ጨዋታም አቅሙን እንዴት ከፍ አድርጎለት ልምዱን እንዴት በደንብ እንዲያወጣ እንዳስቻለው ያየንበት አጋጣሚ ነበር ማለት ይቻላል። ስለዚህ አርሰናሎች ከ ኤስ ከዚህ በሚባል ደረጃ ሁሉም ተጫዋቾች ሜዳ ላይ የነበራቸው ጥረት እጅግ የሚደነቅ እጅግ የሚወደድ ምናልባትም በታሪክ ለረጅም ጊዜ ሊያነሱት የሚችሉትን ጣፋጭ ያስመዘግቡበትን ምሽት በስፋት እንዲዘክሩት የሚያደርግ ነበር ማለት ይቻላል። ትልቁ ጥያቄ አሁንም ሁሉም የሚያነሳው ከዚህ ጨዋታ በኋላ እንግዲህ ምንድን ነው ቀጣዩ ነገር ነው። ሪያል ማድሪድ ይህንን ጨዋታ በመልሱ ምን ሊያደርገው ይችላል የሚለው ነው በእርግጥ ብዙ አስተያየቶች ወጥቷል። አንቸሎቲን ጨምሮ ጨዋቷ አላለቅም የሚል አስተያየትን ሰጥቷል። ይህንን ነገር ማድረግ የሚችል ወይም መቀልበስ የሚችል ማድሪድ ነው የሚል አስተያየት ሰጥቷል። ጆዲ በሊንግሃም አምስት ጨዋታ አምስት ጎሎች ወይም በርካታ ጎሎች ከዚህም በላይ ሊገባብን ሊቆጠርብን ይችል ነበር የሚል አስተያየት ቢሰጥም ይህንን መቀልበስ የምንችልበት ደል ከፊት ለፊታችን አለ የሚል አስተያየትንም እንዲሁ አስረግጦ የሰጠበት ሁኔታ አለ ከጨዋታው በኋላ ከሁሉም በላይ ግን ማርካ እንግዲህ የታወቀው የማድሪድ አፍ ነው የሚባለው ማርካ፣ አትርሱ፣ በማድሪድ ዘጠና ደቂቃ ይቀራል የሚል አስተያየትን ሰጥቷል። በእርግጥ ይህንን ስንል ይሆናል ወይ ነው በእርግጥስ አርሰናል ከዚህ ታሪክ ወይም ከዚህ የሶስት ለዜሮ ድል አፈግፍጎ ወይም ደግሞ ተሸንፎ ከዚህ ጨዋታ ወይም ከዚህ ውድድር ይወጣል ወይ ብሎ መናገር በስሌት በጣም ከባድ የሚሆንበት እድል አለ ነው። እንግዲህ መረጃዎች የሚሉት ምናልባትም በውድድሩ ታሪክ በአውሮፓ ቻምፒየንስ ሊግ ታሪክ ሶስት ቡድኖች ብቻ ሶስት ለዜሮ ተመርተው ይህንን ውጤት ቀልብሰው ያለፉበት አጋጣሚ ተፈጥሯል። በቅርቡ የማስታውሰው እኔ እንኳን የክሎፕ ቡድን ሊቨር ሊቨርፑል በባርሳ 3 ለዜሮ ተመርቶ ይህንን የቀለበሰበትን አጋጣሚ አስታውሳለሁ። እና ይህን ነገር ማሳካት እንግዲህ በጣም በጣም በስሌት እጅግ በጣም ከባድ እንደሚሆን ግምት መውሰድ ይቻላል። ከአስተያየቱ ጋር በተያዘ ዴክላን ራይስ ሲናገር ጨዋታው አላለቀም። አዎ፣ የመልስ ጨዋታ አለ ይሄ ምሽት እጅግ አስደናቂ ምሽት ነው። ውድድሩን እዛም ሄደን ሳንከላከል የራሳችንን ጨዋታ አድርገን አጥቅተን ሰሚፋይናል መግባት እንፈልጋለን። ሰሚፋይናል ብቻ አይደለም ውድድሩን ማሸነፍ አለብን የሚል ረገጥ ያለ ሁሉ አስተያየት የሰጠበት አጋጣሚ አለና ስለዚህ ይሄ እንግዲህ ሊፈጸም ይችላል አይችልም የሚታይ ቢሆንም አርሰናል ግን በአውሮፓ ምስ ሊጎች ኳሊቲ ያላቸው እድሎች እንዲፈጠሩበት በማድረግ በጣም በጣም ዝቅተኛ ነው የሚታይበት ኳሊቲ አራተኛ ምርጡ ቡድን ነው። እሱ ላይ የሚፈጠሩ ኳሊቲ ያላቸው እድሎች በጣም ጥቂት ናቸው። አራተኛ ነው። በአውሮፓ በመላው አውሮፓ ምስቱ ሊግ አራተኛ ነው። ኳሊቲ ያላቸው እድሎች ወይም ምርጥ እድሎች እሱ ላይ ሲፈጠሩ እንግዲህ በአውሮፓ ዝቅተኛ ነው ማለት ነው የሚፈጠረበት እድል እና ምናልባትም ዜሮ ነጥብ ሰባት ዘጠኝ ከፔናልቲ ውጪ የሆነ ጎል የተቆጠረበት ቡድን ነው በአማካይ በዘጠና ደቂቃ አርሰናልና ይህንን መፈጸም እንግዲህ ለሪያል ማድሪድ አይቻልም ማለት አይቻልም ምናልባት ፐርሰንቱን እናሳንሰው ይሆናል እንጂ ሊሳካ የሚችልበት እድል አለ ብሎ መናገር ይቻላል። አምስት አስር ፐርሰንት እድል መስጠት ይቻላል። ግን ይሄም ሆኖ በተለይ እነዚህ ልዩነት ፈጣሪ የሚሆኑ ተጫዋቾች ቀናቸው ከሆነ፣ በተለይ ፈጠን ብለው የመጀመሪያ ሁለተኛ ጎል ማግኘት የሚችሉ ከሆነ ታሪክ ሊለውጡ የሚችሉበት እድል አለ። ግን ይሄ እንዳይሆን አርሰናል በተለይ በመከላከሉ ረገድም በማጥቃቱ ረገድም የራሱን ጨዋታ በመተግበር ረገድም የሚሰራው ትልልቅ ነገሮች ይኖራሉ ተብሎ ነው የሚጠበቀው። በዚህኛውም ጨዋታ በትናንቱም ጨዋታ በተለይ ኳስ ሲያጡ አራት አራት ሁለት ፎርሜሽን ውስጥ ይገቡና እንዴት ራሳቸውን እንደሚያደራጁ በደንብ ስናያቸው ነበረ። ማድሪድም እንግዲህ ይህንን የእነሱን የመከላከል አፕሮች መስፈር ሲቸገር እና ዝም ብሎ ከሰርክል እየሰራ ሲቸገር ነበር፣ በደንብ እያየን ያለ ነው። ከጀርባ የሚጣሉ ደግሞ ስፔሶች ላይ የሚጣሉ ኳሶች፣ ስፔስ እንዳይኖር ደግሞ የመከላከል አፕሮቻቸው እንዴት ይደግፋቸው እንደነበረ አይተናል። በዚህ ረገድ ሳሊባ፣ ኪቪዮር ሌሎቹም ተጫዋቾች ይህንን በማሽተት በማንበብ ረገድ ቪኒ ጁኒየር፣ ኪሊያን ምባፔ የፍጥነት ኳስ ተጥሎላቸው ሮጦ እንዳይወጡ ጥረት ሲያደርጉ እንደነበረ በደንብ አይተናል። ስፔሶችንም እንግዲህ በደንብ ሲሸፍኑ ነበር ያየ ነው። በዚህ ላይ እንግዲህ በመልሱ ጨዋታም አርቴታ ትልልቅ ነገሮችን ተግብሮ ይገባል የሚል እምነት ከመኖሩ አንጻር ይሄ የመልሱ ጨዋታ በጣም በጣም በጣም አስቸጋሪ ሊመስል ቢችልም፣ ለአርሰናሎች ግን ትልቅ እድል እንዳላቸው ሰፊ እድል እንዳላቸው ማረጋገጫ የሆነ ነው ማለት ይቻላል እንግዲህ በአርሰናል በኩል እጅግ የሚደንቅ እጅግ የሚደንቅ አስገራሚ ምሽት ነበር ማለት ይቻላል። በእርግጥም አርሰናሎች ከግማሽ ፍጻሜው በላይስ ነገሮችን ማሰብ ማለም ይችላሉ የሚልም ጥያቄ ቢነሳ እንደ ግል መልከታዬ የትናንቱን ጨዋታ ላየ፣ ምናልባትም የጎሉን ስፋት ላየ በመልሱ ጨዋታ በስኬት ተወጥተው የተሻለ ነገር ማለም የሚችሉበት እድል እንዳለ እኔ በግሌ ይሰማኛል። አስቸጋሪው ቲም እንዳለው ከስብስብ አንጻር ሪያል ማድሪድ ነበር። በእርግጥ እንደ ቡድን ዘንድሮ በጣም ደካማ እንደነበረ ደጋግሞ ታይቷል። በሜዳውም ከሜዳው ውጪም በላሊጋ እንዴት ሲቸገር እንደነበረ በቻምፒየንስ ሊጉም እንዴት ሲቸገር እንደነበረ አይተናል። በተለይ ደግሞ በቅርጽ አለባ እየሆነ ነው። እንዴት ተደራጅቶ እንቅስቃሴዎችን ማድረግ እንደሚችል የአንቸሎቲ ቡድን ዘንድሮ በትክክል አላወቀውም የሚል ነገር ነው እየተነሳ ያለው። ለአንዳንዶች በቃቸው አንቸሎቲ የሚልም አስተያየት በደንብ ሲሰጥበት እንደነበረ ሰምተናል። ነገር ግን ይህንን ቡድን አሸንፎ አርሰናል የማለፍ እድል መኖሩን ሳስብ፣ ከዚህም ውጭ እንግዲህ ከፓሪስን ጀርሜን እና አሶንቪላ አገናኝ ማነው አሸናፊ ነው በግማሽ ፍጻሜ የሚገናኘው። አሶንቪላ እንግሊዝ ቲም ነው። ከእንግሊዝ ቲሞች ጋር እንግዲህ አስቸጋሪ ቢሆንም እርስ በርስ ሊያደርግ የሚችለውን ጨዋታ በስኬት ሊወጣ ይችላል። ፔጄንም ቢሆን እንግዲህ በ ከዚህ ቀደም በምድብ ላይ ተገናኝተዋል። ኦፍኮርስ አስቸጋሪ ቲም ሊሆን እንደሚችል ግምት መውሰድ ይቻላል። ፓሪስ ሴን ጀርሜን ግን የማለፍ እድል ይሄንንም ጨዋታ ሊኖረው እንደሚችል ግምት መያዙ ይቻላል። እንደውም ካሰብነው በዛኛው መስመር ለእኔ በግሌ የባየርን ወይም ደግሞ ኢንተር ሚላን ያልተጠናቀቀ ጨዋታ በመሆኑ ሁለት ለአንድ ኢንተር ባየርን ሜዳ ላይ አሊያንዛ ሬና ሄዶ ይህንን ጨዋታ አሸንፏል። በእርግጥም እዚህ ጨዋታ ላይ ባየርኖች ፈርስታፍ ላይ ያባከኗቸው ድሎች በርካታም ቢሆኑ ኢንተር ሚላን ግን በቃ እንዴት ውጤታ መሆኑ መውጣት እንደሚችል በደንብ የሚያውቅ ቡድን ነው። ላውታሮ ማርቲኔዝ እንዴት አስደናቂ ጎልም እንዳስቆጠረ አይተናል። እዚህ ጨዋታ ላይ ኢንተር ሚላን አስቸጋሪ ቲም በፍጻሜ ሊሆን እንደሚችል ግምት መውሰድ ይቻላል። እኔ በግሌ እንደውም ከባርሴሎና በላይም ምናልባትም ዘግቶ የሚጫወት ቲም በመሆኑ አንድ ጎልም አስቆጥሮ እንዴት ተከላክሎ መውጣት እንደሚችል የሚያውቅ ቲም በመሆኑ ኢንተር ሚላን የበለጠ ግምት የምሰጠው ቲም ነው። እኔ በግሌ በፕሪሚየር ሊጉም አርሰናል ነገሮች ደጋግመው የሚቸገሩት በተለይ ኮምፓክቶ ነው፣ ዘግተው መጫወት በሚችሉ ቲሞች ነው። ምናልባትም በካውንተር ሲወጡባቸውም የሚቸገሩበት አዝማሚያ አለ። ኢንተር ሚላን ደግሞ ይሄን አይነት ባህር የተላበሰ ቡድን መሆኑ ሲታይ አስቸጋሪ ቲም አድርግ የማይሆን እንደውም ከባርሰሎና በላይ ኢንተር ሚላንን ነው። ሶ አርሰናል ከግማሽ ፍጻሜም በላይ ነገሮችን ማሰብ ቢችል ዘንድሮ ምንም የተጋነነ ግምት አይደለም የሚል እምነት አለኝ እኔ በግሌ ጨዋታውን ያሸንፋል ሻምፒዮን ይሆናል የሚለው እንግዲህ የሚታይ ቢሆንም በሂደት እንግዲህ በእርግጠኝነት ያሸንፋል ብዬ አስተያየት እዚህ አሁን ላይ ሆኜ መስጠት ባልችልም ሰፊ ድል እንዳለው ግን መናገር ይቻላል እንግዲህ አንዳንድ ጊዜ ፍጻሜ ድረስ መጓዝ ከቻለ ዘጠና ደቂቃ ጥሎ ማለፍ ነው በቃ የዘጠና ደቂቃ ጨዋታ ነው አንድ ዘጠና ደቂቃ ጨዋታ በመሆኑ ምንም ሊፈጠር ይችላል በተለይ እነዚህ በጉዳት ላይ ያሉ ተጫዋቾች ወይም ደግሞ ከጉዳት የተመለሱ ተጫዋቾች ሞር ፊት እየሆኑ የሚሄዱ እኮ ከሆነ እንደ ትናንትና አይነት አስደናቂ ምሽቶችን መድገም የሚችሉ ከሆነ ምናልባትም ተጫዋቾቹ በተለይ ልምድ እያካበቱ በሄዱ ቁጥር የትልልቅ ጨዋታ ኳሊቲያቸውንም ከፍ ባደረጉ ቁጥር እንግዲህ ይዘው ሊወጡ የሚችሉትን ውጤት በቀላሉ ማየት የሚቻል አይመስለኝም። ስለዚህ አርሰናሎች ዘስካይ ዘሊሚት ምናልባትም ሰማዩ ነው እንግዲህ የሚያቆመን ብለውም ማሰብ ቢጀምሩ ከትናንቱ እንቅስቃሴ አንጻር የሚገባቸው ነው የሚመስለው። የአውሮፓ ቻምፒየንስ ሊግ ምሽቱ ግን እጅግ አስደናቂ፣ ምናልባትም አርሰናሎች ኤሚሬትስ ስታዲየም ከመጡ በኋላ በታሪካቸው ሊረሱት የማይችሉት ምሽትን ያሳለፉበት ነበር ማለት ይቻላል። የደጋፊው ስሜት፣ የተጫዋቾቹ ስሜት አሰልጣኞች ሳፎች ስሜት የመገናኛ ብዙሃንም ስሜት እጅግ አስደናቂ ነበር። እንግዲህ ትናንትና አርሰናል በማሸነፉ ከወዲሁ አምስት የእንግሊዝ ቲሞች የአውሮፓ ቻምፒየንስ ሊግ ተሳትፎን እንደሚያደርጉ ተረጋግጧል። እንግዲህ በዚህ ውድድር ላይ ይበልጥ በቆየ ቁጥር የእንግሊዝ ቲሞች ለዋንጫ የበለጠ እድል ማመቻቸት ብቻ ሳይሆን ይዘው የመጡትም አንድ በጎ ነገር ታይቷል። እንግዲህ አስቶን ቪላም ዛሬ ጨዋታ ያደርጋል ከፓሪስ ሴንጀርሜን የሚጠበቅ ጨዋታ ነው። የባርሴሎና እና ዶርትሞንድም ጨዋታ እንዲሁ የሚጠበቅ ጨዋታ ነው። ለአሁኑ ግን አርሰናልን በተመለከተ የትናንት ምሽቱን አስደናቂ እጅግ ብዙዎች ያወሩለትን ድል በተመለከተ በአጭሩ ይሄንን ካልኳችሁ ይበቃል። ኤችዲ ስፖርት ነው። አመሰገንኩኝ። መልካም ጊዜ ብያለሁ። ባባይ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ